ከወደ ክሬምሊን ጠበቅ ያለ መረጃ ዘል መልእክት ተልኳል። አሜሪካ በሩሲያ ነዳጅ ኩባንያዎች ላይ ማዕቀብ መጣሏን ተከትሎ ሩሲያ ከእንግዲህ በወታደራዊ ቋንቋ ብቻ ነው የማናገራችሁ ብላለች። ትራምፕ ካበደው አውሮፓ ጋር አብደዋል፣ በቀጣይ ለዩክሬን የትኛውን ሚሳይል እንደሚሰጡም እናውቃለን ብላ የተደበቀውን ገልጣለች። ሞስኮ ከእንግዲህ ወዲያ የዩክሬኑን ጦርነት የሩሲያ ብርቱ ጦር እንጂ ጠረጴዛ በፍጹም አይፈታውም በማለትም አምርራለች። በሌላ በኩል ሀማስ ታይቶ የማይታወቅ ዘመቻን እንደሚከፍት ተሰምቷል። ሀማስ ያስቀመጠው የእጅ ስጡ ቀነ ገደብም አልፏል። ጋዛን ከወራሪዎች ጋር ካደሩ ኃይሎች የማጽዳቱ ተግባርም ተጠናክሮ ይቀጥላል ማለቱን ከፍልስጤሙ ታጣቂ ሚስጥር ሰማኒ ያሉት ጽፈዋል። እስራኤል ጋዛ አስርጋ ያስገባቻቸውና ያስታጠቀቻቸው ጸረ ሕዝብ ናቸው የተባሉ ታጣቂዎች ማንነትም ታውቋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ፑቲን ክሬምሊን መልእክቱን አስተላልፏል። መልእክቱ የተላለፈው ደግሞ በቀድሞው የሩሲያ ፕሬዝዳንት ዲሚትሪ መድቬዴቭ አማካኝነት ነው የሩሲያ የብሔራዊ ደህንነት ካውንስል ምክትል ሰብሳቢ የሆኑት ዲሚትሪ ሜድቬዴቭ ፑቲን በቀጥታ የማይናገሯቸውን ነገሮች በኤክስ ገጻቸው ወይም በተለያዩ ማህበራዊ መድረኮቻቸው በመግለጽ በቃለምልልስ ምልልስ በማስተጋባት ይታወቃሉ። ፑቲን ጠንከር ያለውን ነገር መናገር ሲፈልጉ አፋቸውን ዲፕሎማሲው እንዳይዝባቸው በዲሚትሪ ሜድቬዴቭ አማካኝነት ይናገራሉ ይባላሉ። አንዳንድ ቀደም ተብለው የታሰቡ ጥቃቶች በሜድቬዴቭ አንደበት ሲነገሩ መስማትም የተለመደ ነው። እናም ሩሲያ ላይ የተጣለውን የነዳጅ ማዕቀብ መሠረት አድርገው ዲሚትሪ ሜድቬዴቭ ብቅ አሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሩሲያ የነዳጅ ኩባንያዎች ማለትም በሮስኔፍት እና በሉኮይል ላይ ያሳለፉትን የማዕቀብ ውሳኔ በተመለከተ መልስ ለመስጠት ነው ዲሚትሪ ሜድቬዴቭ ብቅ ያሉት። ከቭላዲሚር ፑቲን ጋር በሃንጋሪ ቡዳፔስት እንገናኛለን እናወራለን ያሉት ዶናልድ ትራምፕ ሐሳባቸውን መቀየራቸውም ሜድቬዴቭ ምላሽ እንዲሰጡ አድርጓል። አሁን ትራምፕ ጦርነቱን በእጃቸው አስገብተውታል። የጦርነቱ ባለቤት ሆነዋል። እንደ ሌላው ጊዜ ገለልተኛ ሆነው ላስታርቃችሁ የሚሉበት ምክንያት የለም። ምናልባትም በቀጣይ ቶማሃውክ ክሩዝ ሚሳኤሎችን ሊሰጡ እንደሚችሉም እንገምታለን። አሁን ከሩሲያ ጋር የሚገጥሙ ሰው ሆነዋል ካበደው አውሮፓ ጋር ሙሉ ለሙሉ አብደዋል። ይህንን እንዲያደርጉ ደግሞ በሀገር ቤትም ከሀገር ውጭም ያሉ ተጽዕኖዎች አርፈውባቸዋል። የሀገር ቤት አክራሪዎች እንዲሁም የውጭ አጋሮች በትራምፕ ላይ ተጽዕኖ ያሳደሩ ናቸው ብለው ዲሚትሪ ሜድቬዴቭ ጫናዎቹ ከየት አቅጣጫ እየመጡ እንደሆነም አመላክተዋል። እንደ ጆ ባይደን በርዕዮተ ዓለም የተመራ ቅኝት የለውም። ትራምፕ ከዚህም ከዚያም ሲጎተት ነው እዚህ ውስጥ የገባው በማለት ጆ ባይደን ሬዮት ዓለም መር የሆነ የሩሲያ ጣልቃ ገብነት ውስጥ ገብተው እንደነበር አስታውሰዋል። ለሩሲያ ሁሉም ነገር ግልጽ ሆኖላታል፣ ይህንን ዘመቻ በወታደራዊ ቋንቋ ብቻ መጨረስ ይኖርባታል ሲሉ ዲሚትሪ መድቬዴቭ አስተጋብተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኔ ፕሬዝዳንት ሆኜ ቢሆን ኖሮ የዩክሬንና የሩሲያ ጦርነት ፈጽሞ አይከሰትም ነበር። እኔ ስልጣን ሲይዝ በ24 ሰዓታት ውስጥ ጦርነቱ እንዲቆም አደርጋለሁ ማለታቸው ይታወሳል። ነገር ግን ቀላል የመሰላቸው ጦርነት ውስብስብ መሆኑን ያወቁት እንኳ ጥር ላይ ስልጣን ይዘው በጥቅምት ወር ነበር። የመካከለኛው ምስራቅ ችግርን መፍታት ቀላል ነው፣ የሩሲያንና የዩክሬንን ጦርነት መፍታት ግን እጅግ በጣም ከባድ ነው በማለት የጦርነቱን ክብደት በተመለከተ መናገራቸው ይታወሳል። ከቭላድሚር ፑቲን ጋር በሃንጋሪ ቡዳፔስት በቀጣዮቹ ቀናት ሊገናኙ ይችላሉ ተብሎ ሲጠ። ይጠበቅ የነበረ ቢሆንም የለም አንገናኝም በማለት ትራምፕ ስብሰባውን መሰረዛቸው ይታወሳል። እንኳን ፑቲንና ትራምፕ ሊገናኙ የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ እና የሩሲያ ዋቻቸው ሰርጌይ ላቭሮቭ እንኳን በአካል የሚገናኙበት ሁኔታ አልተፈጠረም። የሩሲያ ቅድመ ሁኔታዎች አልተሟሉም። ፑቲን ደግሞ ተኩስ አቁሙ እያሉ ነው። ይህ ደግሞ ለሩሲያ አልተመቸም፣ መገናኘቱ ቀረ። አሁን ደግሞ ጠበቅ ያሉ እርምጃዎችን እየወሰድኩ ይገኛለሁ በማለት ትራምፕ ከተለሳለሰው አካሄድ ወደ ጠንካራው ግሳጼ እየገቡ መሆናቸውን እያመላከቱ ይገኛሉ። ከፑቲን ጋር በተገናኘን ቁጥር በጥሩ መንፈስ እናወራለን፣ ንግግራችን በጣም መልካም የሚባል ይሆናል ነገር ግን ውጤት አይኖረውም። ሁሉም ነገር እዛው ወደ ነበረበት ይመለሳል በማለት ከፑቲን ጋር መገናኘቱን እንዳልመረጡት ዶናልድ ትራምፕ ተናግረዋል። ሩሲያ ደግሞ በወታደራዊ መንገድ ሄጄ ግቤን እመታለሁ እያለች ትገኛለች። ምንም እንኳን ሩሲያ የታሰበውን ያህል ሁሉንም የዶንባስ አካባቢዎች በፍጥነት መቆጣጠር ባትችልም፣ ከቀን ወደ ቀን ጦሯ እየገሰገሰ አንዱን ሰፈር እያጸዳ ወደ ሌላኛው ሰፈር እየተሸጋገረ ይገኛል መንደር በመንደር ኪሎ ሜትር በኪሎ ሜትር ደረጃ በየቀኑ እየተሻገረ ያለው የሩሲያ ጦር ጦርነቱ ምናልባት ረዘም ቢልበትም የመቋጨት አቅሙ ግን እንዳለው ይታመናል። ድፍን ኔቶ ተሰብስቦ ከሚያመርታቸው መሳሪያዎች በሁለትና በሦስት ጥፍ ማምረት የምትችለው ሩሲያ ኔቶ እየቆጠበ እየሰሰተና እየተዘናጋ የሚሰጣቸውን የጦር መሳሪያዎች ዩክሬን ምድር ላይ ለመምታት ሙሉ አቅም እንደሚኖረው ይታመናል። በእርግጥ ጦርነቱ ለሩሲያ ሁሉ ነገሩ የተመቻቸ ነው ማለት አይደለም። ኢኮኖሚያዊ እድገቱ ከቅርብ ወራት ወዲህ ቀዝቀዝ እያለ መጥቷል። ጦርነቱን መሸከም የሚችል ኢኮኖሚ እንደ ከዚህ ቀደሙ ላይኖራት ይችላል ሞስኮ። ነገር ግን ለዚህም መላ እየዘየደች ቢያንስ ከዩክሬን እና ከኔቶ አጋሮቿ እየተሻለች ጦርነቱን ማሻገር የምትችልበት እድል አለ። በዚህ ሁሉ መሃል ታዲያ አሜሪካ ሠራሽ የሆነውም ኔቶ ያቀበለውም የአየር መከላከያ ስርዓት በዩክሬን እየተደመሰሰ እየተመታ ይሄዳል። ያኔ ደግሞ ለትልቅ ድል ሞስኮ የምትዘጋጅ ይሆናል። ታዲያ ይህ ሁሉ አልጋ ባልጋ ይሆናል ማለት አይደለም። ነገር ግን ሩሲያ ቆርጣ እየተነሳች ያለ ይመስላል። ከትራምፕም ጋር ፑቲን የቱንም የሚያህል ቢቀራረቡ፣ ብሔራዊ ጥቅሞቻቸውን እና የነገ የትውልድ ጣፋንታዎቻቸውን በተለሳለሰ መንገድ አሻግረው ማሳለፍ አልፈለጉም። ትራምፕ የቱንም የሚያህል በፑቲን ቢቆጡ፣ በሩሲያ ላይ የቱንም የሚያህል ማዕቀብ ቢጥሉ፣ ፑቲን ግን ግድ የለም ብሔራዊ ጥቅማችንና የትውልድ ጣፋንታችን ይበልጣል በማለት ከሞስኮ ጥቅም የተጻረረ ውሳኔ ወይም ስምምነት መፈረም አልፈለጉም። ትንሽ ሕመም ቢኖረውም፣ ትንሽ የሚቆጠቁጥ ቁስል ሩሲያን ቢነካካትም፣ ዘላቂውን ጥቅም በማሰብ እያነከሱ መጓዝን ሞስኮ መርጣለች። መልእክቱንም ዲሚትሪ ሜድቬዴቭ ከፑቲን አፍ ተቀብለው በራሳቸው አፍ ተናግረውታል። በሌላ በኩል ሐማስ ብርቱና ታይቶ የማይታወቅ ወታደራዊ እርምጃ እወስዳለሁ ብለዋል። በጋዛ ሰርገው ገብተው እንዲሁም እስራኤል አስታጥቃቸው የጋዛን ሕዝብ ያወኩ ታጣቂዎችን አጠፋለሁ ብሏል። ሰኞ እለት አስቀምጦት የነበረው ቀነ ገደብም ተጠናቋል። እናም አሁን ሐማስ እርምጃውን እንደሚወስድ ተሰምቷል። ሐማስ ይህንን በይፋ አላለውም። ነገር ግን ሞንዶይስ የተባለው መገናኛ ብዙሃን ጋዛን ከሚያስተዳድረው የሀገር ውስጥ ሚኒስቴር መረጃውን ተቀብሎ ይፋ አድርጎታል። ሐማስ አሁን ባለበት ሁኔታ የተኩስ አቁም ስምምነት ፈርሞ እዋጋለሁ ማለትን አልመረጠምና የወንበዴ ቡድኖች፣ ገዳይ ቡድኖች፣ ዘራፊ ቡድኖች ከጋዛ ይጸዳሉ ብሏል። ሀማስ ከመቶ በላይ የማይሙሉ እፍኝ የሚሆኑ ሚሊሻዎች ጋዛን እያተረማመሷት ነው። የወራሪው ጦር ማለትም የእስራኤል ጦር በጋዛ ከፍተኛ ነውጥ እንዲነሳ በእነዚህ ቡድኖች አማካኝነት እየሰራ ይገኛል። እናም ይህንን ኃይል እንመታለን ብሏል። ሀማስ በራፋ አካባቢ የሚገኘው ያስር አቡሻባብ የሚመራው አንደኛው ሚሊሻ ለሐማስ ፈተና ይሆንበታል ተብሎ ይጠበቃል። በአንጻራዊነት የተደራጀውና ከእስራኤልና ከተለያዩ ኃይሎች ድጋፍ ያገኛል ተብሎ የሚታማው ከአይሲስ ጋር ግንኙነት እንዳለው ስሙ የሚነሳው አቡሻባብ በመቶዎች የሚቆጠሩት ወታደሮቹን አደራጅቶ በጋዛ በርካታ ለእስራኤል የሚጠቅሙ ሥራዎችን እንደሚሠራ ይገምታል። ነገር ግን ከአቡሻባብ ውጪ ጋዛን የሚያውኩ በመቶዎች የሚቆጠሩ ታጣቂዎች እንዳሉ ሐማስ ይፋ አድርጓል እገታ የሚፈጽሙ ለእርዳታ የመጣ እህል የሚዘርፉ ዜጎችን የሚገድሉና የሚያሰቃዩ እንዳሉ ደርሰንበታል ምናልባት ከሰማንያ እስከ መቶ እንዳሉ ይገምታል እጅ ስጡ ብለናቸው ነበር ይህንን አልሰሙም እናም ታይቶ ወደማይታወቀው እርምጃችን እንገባለን ብለዋል አስገራሚው ነገር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ እንዲህ አይነቶቹ ቡድኖች ላይ የሚወስደውን እርምጃ ለጊዜው አንቃወምም ትተንለታል ማለታቸው ይታወሳል። ምናልባት በእስራኤልና በአሜሪካ በኩል ያለው እቅድ ሐማስ በራሱ ጉዳይ ተጠምዶ ከእነዚህ ቡድኖች ጋር በሚፋለምበት ሂደት ትጥቅ ከመፍታትም ባለፈ ይደመስሳል፣ ካልሆነም እኛ ላይ የሚጫነው የቤት ሥራ ቀላል ይሆናል፣ በማለት የእርስ በርስ ግጭቱን እንደ ሆሊውድ ፊልም መመልከት የፈለጉ ይመስላል። ይሁንና ሐማስ ከአቡሻባብ በተጨማሪ የትኞቹ ቡድኖች ያስቸግሩኛል የሚለውን ነገር እያጣራ ይፋ እያደረገ ይገኛል። ከነዚህ ቡድኖች መካከል የዳግሙሽ ቤተሰብ ወይም የዳግሙሽ ጎሳ እየተባለ የሚጠራው ቡድን ከሀማስ ጋር ብርቱ ፍልሜ አድርጎ እንደነበር ይታወቃል። ከፍልስጤሙ ፋታህ ንቅናቄ ጋር ግንኙነት እንዳለውና ከሌሎች አክራሪ ቡድኖች ጋር መስመር እንዳለው የሚነገርለት ዳግሙሽ ከሐማስ ጋር ብርቱ ፍልሚያ ካደረጉት መካከል ይጠቀሳል። በጋዛ የሚገኙ የተለያዩ ጎሳዎች በመታጠቅና በመደራጀት ከእስራኤልም ድጋፍ በማግኘት የተለያዩ ግድያዎችን ይፈጽማሉ ይላል ሐማስ። እውቁን ፍልስጤማዊ ጋዜጠኛ ሳላህ አልጃፋራዊን የገደሉትም እነዚህ ቡድኖች ናቸው ሲል ቡድኑ ይፋ አድርጓል። ይህ ጋዜጠኛ በጋዛ ጦርነት ከተነሳበት ጊዜ አንስቶ ስለ ጋዛ በመጻፍና በመዘገብ የሚታወቅ ነው። እንደ ሞንዶይስ ዘገባ የዳግሞሽ ቤተሰብ ሙሉ ለሙሉ መሳሪያውን ለሐማስ አስረክቧል። ከአቡሻባብ ውጭ ደግሞ ሌሎች ኃይሎች እስከ ሁለት ሺህ የሚደርስ ታጣቂ ያለው የሚባለው አቡሻባብና ሌሎቹ ቡድኖች ግን አሁንም ትጥቅ መፍታት ይኖርባቸዋል ብሎ ሐማስ እየሰራባቸው ይገኛል። በረፋህ አካባቢ የሚገኘው አቡሻባብ ለእስራኤል ሽፋን በመስጠትና የእስራኤልን ጥቅም በጋዛ በማስጠበቅ አለቀውም ብሏል ሐማስ። በሐምሌ ወር አቡ ሻባብን ለመግደል ጥረት አድርጎ የነበረው በአስር ቀን ውስጥ እጅህን ስጠኝ ትደመስሳለህ ብሎ ለአቡ ሻባብ መልእክት አስተላልፎ የነበረው ሐማስ አሁን ግን ትዕግስት ያልቋል ብሎ ወደ እርምጃ ሊገባ እንደሆነም ተሰምቷል። በርካታ የጦር መሳሪያዎችን የታጠቁ የፋይናንስና የሎጂስቲክ ድጋፍ የሚያገኙት እነዚህ ቡድኖች ከቀላል እስከ መካከለኛ መሳሪያ የታጠቁ እንደሆነ ይነገራል። የአቡ ሻባብ ታጣቂ በአንጻራዊነት በተሻለ የተደራጀና የታጠቀ እንደሆነም ይነገርለታል። ሌሎቹ ግን አነስተኛ የነፍስ ወከፍ መሳሪያ የታጠቁ እንደሆነ መረጃዎች ይጠቁማሉ። እንደ ሞንዶች ዘገባ በአሽራፍ አልማንሲ የሚመራው ቡድን ራሱን ህዝባዊ ጦር እያለ ይጠራል። በሰሜናዊ ጋዛ ይገኛል። ደካማ አቅም ካላቸው ቡድኖች መካከል አንደኛው ነው። በቤት ሃኑን እና በቤት ላህያ ይንቀሳቀሳል ተብሎ የሚጠበቀው ይህ ቡድን የተኩስ አቁም ስምምነቱ ከተፈረመም በኋላ በጋዛ እንደሚንቀሳቀስ ተሰምቷል። በሆሳም አል አስታል የሚመራው ሌላኛውም ቡድን በጋዛ ካን ዩኒስ አካባቢ ይንቀሳቀሳል። ጸረ ሐማስ አቋም ካላቸው ቡድኖች መካከል የሚጠቀስ ነው። ሐማስ በጋዛ ብርቱ ፍልሚያ የሚያደርግባቸው አጋጣሚዎች እየጨመሩ መሆኑን የእስራኤል መገናኛ ብዙሃን ከሰሞኑ እየዘገቡ እንደነበር ይታወሳል። ሐሬትስ ጋዜጣ ሐማስ በሙሉ አቅሙ ወደ ጋዛ ተመልሶ የቁጥጥር ስራውን እየሰራ ይገኛል ማለቱም ይታወቃል። ምናልባት እንዲህ አይነቱ እንቅስቃሴ እስራኤል ወደ ጋዛ መልሼ ይገባለሁ፣ የጦር ድብደባ ፈጽማለሁ ለሚለው ምክንያቷ የበለጠ የአበረታታት ይሆናል የሚል ስጋት ያላቸውም አሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና ከሰሞኑ እስራኤል ሄደው ጉብኝት ያደረጉት ምክትላቸው ጄዲ ቫንስ ሐማስ እጁንም ማይሰጠን ከሆነ ይደመሰሳል። ሲሉ የተለያዩ ቡድኖችን ትጥቅ አስፈታለሁ እያለ የሚገኘውን ሐማስ ራስህ ትጥቅ ትፈታታለህ እያሉት ይገኛሉ። የጋዛው ወታደራዊ ግለትም እንደቀጠለ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።